ኡስታዝ ሰላም ነው አንድ ጥያቄ ነበረኝ እኔ ግራ ገብቶኝ የመጣውን ለመጠየቅ እንቅልፍ አልወሰደኝም የውዶ የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት ነው የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህሉል ፈትራ ናቸው

ያ ነገር እንጌታቸውን የሚያሳደጋቸው አቡ ጣሊብ እርሱ ደግሞ ቀርቦለት ነበር፣ ነቢይ አግኝቶ ነበር። እርሱን እንደ አባት ይጠራሉ። አረቦች አጎትን አባት ብሎ ይጠራሉ። ያ ነው እንጂ አባታቸው አብደላህ ዒሳንም አላገኘም። ያለፈውን ነቢይ ነቢይ ሰለላሁ ዐለይሂ ወሰለም አላገኘም አለ። እናታቸው አሚና እንደዛ ዒሳንም አላገኘችም የነቢይነት ዘመናቸው አባት

አግወ ወደ በያን እንጂ ተፍሲር ባለቤት ናቸው። የህተን መቃል ምን ይናቀማቸው። እሺ ሌላ ደሞ ምን መሰለህ፣ አንድ ሰው እስላም ሆኖ ተወልዶ አድጎ ክርስቲያን ከሆነ ይገደላል ማለት ነው። ይቁራሉ ይገደል። እንደዛ አይደለም ሐዲሱ በተለያየ ቦታ ላይ ተገልጿል። አንዱ ሐዲስ ሌላኛውን ይፈተዋል። በብዛት አንድ ሐዲስ ላይ ለምሳሌ መንበደለ ዲነሁ ፈቅቱሁ የሚል ሊያሳያቸው ይችላሉ። ሃይማኖትን የቀየረ ገደሉት የምትለው እሷን ቃል ብቻ ማለት ነው። ይህም ብቻ አይደለም ለሱ ላ ስለም በዚህ ጉዳይ የተናገሩት ሌላም ሐዲስ አለ። ሌላኛው ሐዲስ ምን ይላል? አሁን ለክርስቲያን ወደ መጽሐፍ ቅዱስ እመጣለሁ። ተከታታይ በሌላኛው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ?

ሃይማኖቱ ለተየታወቃሉ በኋላ ዝም አላሉ። ይህ አንድ ባህሪ አስከትለው ተናገሩ። ስለዚህ ሰው ሃይማኖትን በመተው ብቻ ቢገደል ኑሮ ይህን ቃል ብለው ዝም ቢሉ ነበር። አልቡፋሪቁ ሊልጀማዕ ብለው ይሄንን ባህሪ ቀጠሉ። መስለም እፈልጋለሁ ብሎ ለአጎቱ ነገረው። በጣም ባለሀብት ነበር የወጣት ልጅ። ነገር ግን ይሄን ሀብት ያካበተው ከአጎቱ ጋር ሆኖ እየሰራ ነው ታቸዋል እዚያ በኋላ አጎቱን ነገረው። እኔ እስልምናን መቀበል እፈልጋለሁ ወስኛለሁ። ምን ትላለህ? እስልምናን ከተቀበልክ ያለህን ንብረት ሁሉ ቀማለሁኝ አለሁ። ከእኔ ጋር ሆነህ ነው እናያካበት ክህን ሁሉ ገንዘብ፣ እዚያ በኋላ ባዶህን ሆነህ ትሄዳለህ አለ። በጣም ባለሀብት ነበር ህ ወጣት፣ ከአጎቱ ጋር ሆኖ የሰራው ገንዘቡ ማለት ነው። ከዚያ በኋላ የፈለግከውን መውሰድ ትችላለህ። ነገር ግን ከዚህ በኋላ በአዳም አምልኮ ላይ አልቆይም። መሐመድን እከተላለሁኝ። አንድ አምላክ አምላክን፣ አላህን አመልካለሁኝ በቃላ። ከዚያ በኋላ ሰውየው ና የለበስከው ልሄድ ስል ይሄ ወጣት ልጅ የለበስከው ልብስ ራሱ ከኔ ጋ መጥተህ ሰርተህ ካካበትከው ከገዛ ሆኖና የተለበስከው አውጣ ልብስ ነው ማለ። ከዚያ እርቃናህን ስትሄድ አያሃለሁኝ ያለው የለበሰው ልብስ ቀማ፣ እርቃን አስቀረው። እዚያ ተስፋ የሚቆርጥ መስሎት ነበር። ልጁ ግን ቤት ውስጥ ሁለት ኬሻ እጆን እያወቻሉ አለ። አነሳና እነዚህን ኬሻዎች ቀደዳቸውና አንዱን ከላይ ተቀለለበት ሰውነቱን፣ ሌላኛውን ከታች እንደ ሽርጥ ተቀለለበት። እንደዚህ ሆኖ በኬሻ ተጠቅልሎ ወደ ነቢያችን ሰለላሁ አለይሂ ወሰለም ጋር ሄደ። ነቢያችን ሰለላሁ አለይሂ ወሰለም ህዝብ እያስተማሩ ነበር። ልክ ይህ ወጣት ከሩቅ ሲመጣ አዩት። በኬሻ ውስጥ ተጠቅልሎ በጣም ገረማቸው። ከዚያ በኋላ ነቢያችን ሰለላሁ አለይሂ ወሰለም ጋር ደረሰ። ምን ሆነ አንተ ወጣት አሉት። በጣም አዝነዋል፣ ሲያዩት ኬሻ ለብሶ። ታሪኩን ነገራቸው። ስለ እርሶ አስተምህሮ ሰማኝ፣ እርሶንም መከተል አለብኝ ብዬ ወሰንኩ። ነገር ግን በአጎቴ ስር ነበር የምኖረው። በጣም ሀብት አካብቼ ነበር ከእርሱም ጋር እስልምናን የምትቀበል ከሆነ ሙሐመድን የምትከተል ከሆነ ያለህን ንብረት እቀማሃለሁ አለኝ እኔም እንደፈለግተው ወይ መውሰር ትችላለህ አላህና መልእክተኛውን እከተላለሁ ከዚህ በኋላ ብዬ ወሰንኩኝ ከዚያም ልመጣ ስል አውልቅ ያለ ያለበስከውን ልብስ አለኝ ይህንንም ከኔ ጋር እየሰራ ከብተህ የገዛኸውን ልብስ ነህና አለኝ እኔም አለኩኝና ጣልኩለት ከዚያም እነዚህ ሁለት ጆንያዎች ነበሩ ከእርስዎ ማንም ሊያግደኝ አይችልምና ንብረቴንም ሁሉ ነገር ጥዬ ወደ እርሶ መጥቻ ለሁኝ። እነሁ እነዚህን ጆንያዎች ቀድጃቸው ለብሼ መጥቻ ለሁኝ አለ። ነቢያችን ሰለላሁ ዐለይሂ ወሰለም እያለቀሱ ነበር፣ ይህን ታሪክ ሲነግራቸው በከ አለቀሱ። በጣም ተረክተ ማለከ ሊላ ወሊረሱል አሉት። ገንዘብህን ንብረትህን ሁሉ ለአላህና ለመልክተኛው ስትል ጥለህ መጣ። ያ ዙልቢጃደተይን አንተ የጆንያዎች ባለቤት ብለው ጠሩት እና ይህ አልፎባቸዋል። እነዚያ ቀደምቶች እናንተ ምንም አላለፈባችሁም በቃ አገለሏችሁ። የሆነ ንግግር ብቻ ነው ያደረጉት። ሰለም ሻደል ምናም ምናም ብለውን አገር ሲሏችሁ እንደዚህ ከሆናችሁ ከባድ ነው። እነዚያ በጣም ብዙ መከራ አልፎባቸዋል። ለዘመናት ለአመታቶች ያካበተውን ንብረት እንዳለ ነጥቀው ፊቱን ነሳው፣ ሁሉን ነገር አደረገው። ነገር ግን አምላኬን እስካገኘሁ ድረስ ለእኔ ሌላው ነገር ትርፍ ነው ብሎ ነው ጥሎ የሄደው። ለእናንተም አምላካችሁን የነብያትን አምላክ እስካገኛችሁ ድረስ የአብርሃም የእስሓቅ፣ የያዕቆብን አምላክ እስካገኛቸው ድረስ ምንም ሊመስላችሁ አይገባም። ሌላ እዚህ ዓለም ላይ ያለ ነገር ትርፍ ነው፣ ይህ ጠፊ ነው። የዚህ ዓለም ላይ አንድ ነገር አጣሁኝ ብላችሁ ምንም ሊሰማችሁ አይገባም። የተፈጠራችሁበት ዓላማ ነው፣ ነገ ከአምላክ ፊት መቆም አለ። የምትሞቱት ብቻችሁን ነው፣ ቀብር የምትገቡት ብቻችሁን ነው፣ ከአምላክ ፊት የምትቆሙት የብቻችሁን ነው። እያንዳንዳችን በተናጥል ከእርሶ ፊት መቆማችን አይቀርም። ይህን አንርሳ። አላህ በቁርአን ላይ ሲናገር

እዚህ ዓለም የመጣችሁበት ዓላማ ምንድን ነው? አንድ አምላክ በብቸኝነት ለመገዛት ነው። ወማ ከለቅቱ ልጅን ወሊንሰ ላ ሊያዕቡዱን ይላል አላህ። ሰዎችን አልፈጠርኳቸውም እኔም በብቸኝነት እንዲገዙኝ እንጂ አ ለሌላ ዓለም አልተፈጠር። አምላክ በነቢያት በኩል ያወረደውን ህግና ስርዓት ተከትለ እርሱም በብቸኝነት እየተገዛ እንድንኖር ነው። የለም የፈተና ዓለም ነው ዘለዓለም የተተወትሩበት አይደለም። ከሞት በኋላ ያለው ህይወት ነው የዘላለማዊ ህይወት፣ ከዚያ በኋላ ሞት የለም። ወይ የዘላለም ጀሃነም ወይ የዘላለም ጀነት ትሆናለን። ቻ ታዲያ እንዴት ነው ሰው የዘላለማዊ ሀገሩን የሚያበላሽው? ቤተሰቦችን ፈርቼ፣ ጓደኞችን ፈርቼ፣ አክሌን ፈርቼ ሰው ምንድን ነው? እንደናንተ አፈር የሚገባ ክኖስ ማን የሚሆን ማን ማን ማን የአምላክን ህግና ስራ ከመከተል ወደኋላ እንዳያደርጋችሁ አደራችሁ። ለአጭር ህይወት ብላችሁ አምላካችሁን አታስቀይሙ። አምላካችሁን አታስቆጡ። አምላካችሁን ተገዝታችሁ ሂዱ። የክስረት ሁሉ ክስረት ብሎ ማለት የፈጠረህን አምላክን አውቀህ ተረርተህ እሱን ክደህ ቤተሰብ አስቀይማለሁኝ ብለህ የምትኖረው ሕይወት ነው። የስኬት ሁሉ ስኬት ብሎ ማለት የዓለም ሰው ቢቆጣብህም ደንታ ሳይሰጠህ ፈጣሪህን ህግና ሥርዓት ተከትለህ መሄድ ነው። ለምን የዓለም ሰው ክህደት ላይ ሆኖ ኢብራሂም በጊዜው አንድ ነበር። ካነት ናስ ተዕቡዱ አስናም ሰዎች ሁሉ ጣዋትን ያመልኩ ነበር ነበር ኢብራሂም ብቻዋን ብቻዋን ሆኖ ነገር ግን ጣጣ የለውም ነበር። ጀግና ነበሩ። ታሪኩን ቁርአን ላይ ብታዩ በጣም ትደነቃላችሁ። ማንንም የማይፈራው ነበር። በርካታ የባዕድ አምልኮ ባለቤቶችን ተዋግተ እንትን ብሏቸዋል። በቃ ተፋልሟቸዋል። ባስተንበት ፀሐይ አምላኪዎች አጊተውታል። ከዋክብት አምላኪዎች አጊተውታል። ጨረቃ አምላኪዎች አጊተውታል። አባቱ ከጣዖት አምልኮ ነበረ ከሚያመልኩ ከሚሰሩ ነበረ ጣዖት። እነዚያን ሁሉ እንዴት እንደተፋለማቸው ብታዩ ብቻውን ነበር። ፈአመነለሁ ሉጥ ይላል ሉጥም አመነለት ይላል። ገና አንድ ብሎ እየጀመረ ታቸ በዚያ ሳራ አመነች። ከዚያ ልጆችን ሀጀር ከዚያ በኋላ እንደገና ከእነርሱ አላህ ልጆችን ለገሰው። ከዚያ እንደገና ነቢያት ከእርሱ ዘር እንዲወጡ አደረገለት አምላክ አላህ ስብሓነው ተዓለ። ኢብራሂምን አላህ አንድ ትውልድ እያለ ይጠራው ነበር። አንድ ሰው አይደለም ኢብራሂም። ኢነ ኢብራሂማ ካነ ኡመተን ይለ ኢብራሂም አንድ ትውልድ ነበር ብቻውን ይለናል። አንድ ሰው አይደለም። እሱ ከአላህ ዘንድ ለምንድን አንድ ትውልድ ነው ያለው? በዘመኑ የነበሩ ከሃዲያኖች አንድ ወጣት ልጅ የሆነ በቃ አማልክቶቻችንን ዝቅ የሚያደርግ ብለው አንድ ልጅ ብለው ገልጸውት ነበር። ቃሉ ሰሚዕና ፈተን የዝክሩም ይቃሉ ለሁ ኢብራሂም፣ ጣዖታቸውን በሰባበረው ጊዜ አንድ ኢብራሂም የሚባል ወጣት ልጅ በክፉ ሲያነሳቸው አማልክቶቻችንን ሰምተናል ብለው ተናገሩ። ፈሁወ ፈታ ዐይንደ አልበሸር ወአማ ዐንደ አላሂ ዐዘወጀል ፈሁወ ኡማ ሚን አልኡመም በምድር ሰዎች ዘንድ ኢብራሂም አንድ ወጣት ልጅ ተብሎ ተገልጿል። ከፈጣሪ ከአላህ ዘንድ ግን አንድ ትውልድ ነው ኢብራሂም ብሎ አላህ በቁርአን ላይ ገልጾታል። አንድ ተውልድ ነው ብቻውን ኢብራሂም ለምን በሐቅ ላይ የጸና ሰው ነበረ። የዛሬም ሰው የዓለም ሰው ከናንተ በስተጀርባ ቢሆንም ብቻችሁንም ብትሆኑ እዚህ ዓለም ላይ በትቀሩም እንኳ እንደ ኢብራሂም በእውነት ላይ ከመሄድ ምንም እንዳያሳፍሯችሁ። ሰው ልጅ ተቆጣል ተቆጣ ተቆጣ